አርዕስተ ዜና የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነ። በፍርድ ቤቱ ውሳኔ መደሰታቸውን አስተያየት የሰጡ መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራንን መታደግ ይገባል ብለዋል። በቆይታችን ትሰሙታላችሁ። ብሔራዊ የተሃድሶ ኮሚሽን 20253 የቀድሞ ተዋጊዎችን በመመዝገብና የተሃድሶ ሥልጠና በመስጠት ወደ ማኅበረሰቡ እንዲቀላቀሉ ማድረጉን አስታወቀ። በቆይታችን እንነግራቸዋለን። በሩዋንዳ የሥራ ጉብኝት ላይ የሚገኙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሩዋንዳ አቻቸው ጀነራል ሙባረክ ሙጋጋ ጋር ውይይት አድርገዋል። ትሰሙታላችሁ። የሱዳን ፈጥኖ ደራሽ ኃይል ወታደራዊ መንግሥት የሚገዳደር ትይዩ መንግሥት መመሥረቱን አስታውቋል። በዝርዝር እንመለከተዋለን። ከአሜሪካ ጋር የጠነከረ የንግድ ጦርነት ውስጥ የገባችው ቻይና አዲስ ተደራዳሪ መሾሟ ታውቋል። እነዚህንና ሌሎች ጉዳዮችን በቆይታችን እንነግራችኋለን። ደምሰው ሽፈራው ነኝ። ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር ተወያዩ። በሩዋንዳ የሥራ ጉብኝት ላይ የሚገኙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው አቻቸው ጀነራል ሙባረክ ሙጋጋ ጋር ውይይት አድርገዋል። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኢታማዦር ሹም ጀነራል ሙባረክ ሙጋጋ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ መካከል የሁለትዮሽ የጋራ ውይይትም ተካሂዷል። የፊልድ ማርሻል ብርሃኑ ጁላ ጉብኝት የሁለትዮሽ ወታደራዊ ትብብሮችን ለማጠናከርና አዳዲስ የወታደራዊ ትብብር መስኮችን ለመለየት እንደሆነም ተሰምቷል። በተጨማሪም ከሩዋንዳው መከላከያ ሚኒስቴር ጁቬና ማሪዛሙንዳ ጋር መነጋገራቸውን ከኢፌድሪ መከላከያ ሰራዊት ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በሁለትዮሽ የጋራ ውይይት ማጠቃለያ ላይ የሩዋንዳ መከላከያ ሰራዊት ኢታማዦር ሹም ጀነራል ሙባረክ ሙጋጋ ባለፈው ወር በኢትዮጵያ ባደረጉት የስራ ጉብኝት ወቅት በሁለቱ አገሮች መከላከያ መካከል በተፈረሙ የመግባቢያ ስምምነት ቀጣይ ትግበራና አፈጻጸም አቅጣጫ የሚመለከት የመግባቢያ ስምምነት መፈራረማቸውም ይታወሳል። የመምህራን ደሞዝ እንዲከፈል ተጠየቀ። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወስኗል። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ ሲመለከት የቆየው የክልሉ ከፍተኛ ፍርድ ቤት ትላንት ሚያዚያ 7 ቀን 2017 ዓ.ም ም በዋለው ችሎት ውሳኔውን ሰጥቷል። ተከሳሾቹ የትግራይ ክልል ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜያዊ አስተዳደር እንዲሁም የገንዘብ ሚኒስቴር ሲሆኑ ጉዳያቸው በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበለትን ክስ መርምሮ የመምህራኑ የ 17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉን ወደ መዝገብ ቤት መልሶታል። የፍርድ ቤቱን ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራንን መታደግ ይገባል ብለዋል። ይሁን እንጂ ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። መምህራንን ያካተተ የ17 ወራት ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመክፈል ጥያቄ ከፕሪቶሪያው የሰላም ስምምነት ማግስት የጀመረ ነው። በቀድሞ ፕሬዚዳንት አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጉዳዩ በፍርድ ቤት እንዲታይ የሚከለክል መመሪያ እስከ ማውጣትም ደርሶ ነበር። በደቡብ ኢትዮጵያ ክልል ለ990 የሕግ ታራሚዎች ይቅርታ ተደረገ። ርዕሰ መስተዳድር ጥላሁን ከበደ መጪውን የትንሣኤ በዓል ምክንያት በማድረግ የክልሉ መንግስት የይቅርታ አዋጁን መስፈርት ላሟሉ 990 የሕግ ታራሚዎች ይቅርታ ማድረጉን አስታውቋል። ርዕሰ መስተዳደሩ ይቅርታ የተደረገላቸው የሕግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር እያሳዩና በሕግ በተደነገገው አግባብ የይቅርታ መስፈርትን ማሟላታቸው በክልሉ መንግሥት ይቅርታ ቦርድ ተጣርቶ የቀረበ መሆናቸውንም ገልጸዋል። የሕግ ታራሚዎቹ በመደበኛ የይቅርታ ሕግና ሌሎች ተጨማሪ መስፈርቶችን የሚያሟሉ ተብለው በልዩ ሁኔታ እየቀረቡ በማረሚያ ቆይታቸውም ስለመታረማቸው መታረማቸው ማረጋገጫ የቀረበላቸው መሆኑንም ተናግረዋል። በዚሁ መሰረት የይቅርታው ተጠቃሚዎች በይቅርታ አሰጣጥ ስነ ስርዓት አዋጅና አዋጁን ለማስፈጸም በወጣው ደንብ ይቅርታ በማያስከለክሉ ወንጀሎች ተሳትፈው በማረሚያ ቤት እየቆዩ በጤና ችግር በዕድሜ መግፋትና ከሕፃናት ጋር አብረው የታሰሩ እንዲሁም ከተፈረደባቸው አንድ ሶስተኛውንና ከአንድ ሁለተኛ በላይ የፍርድ ጊዜያቸውን ያጠናቀቁ መሆናቸውን ርዕሰ መስተዳደሩ አስረድተዋል። አክሎም ይቅርታ ከተደረገላቸው 990 የሕግ ታራሚዎች መካከል 985ቱ በሙሉ ይቅርታ ከእስር የሚፈቱ ሲሆን ቀሪ አምስት ታራሚዎች የእስራት ጊዜያቸው የተቀነሰላቸው መሆኑን ገልጸዋል። የይቅርታ ተጠቃሚ ከሆኑት የሕግ ታራሚዎች መካከል 73ቱ ሴቶች ሲሆኑ 917ቱ ደግሞ ወንዶች መሆናቸውን አመላክተዋል ሲል ኢዜአ ዘግቧል። ከ20 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ ተቀላቀሉ። ብሔራዊ የተሃድሶ ኮሚሽን ሀያ ሺህ ሁለት መቶ ሀምሳ ሶስት የቀድሞ ተዋጊዎችን በመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታወቀ። የቀድሞ ተዋጊዎቹ የተውጣጡት ከትግራይ፣ አማራ ከኦሮሚያና ከአፋር ክልሎች እንደሆኑ ኮሚሽኑ ገልጿል። ኮሚሽኑ በ2017 ዓ ም የእቅድ አተገባበር ውጤቶች ባጋጠሙ ችግሮችና ወደፊት ሊተገበሩ በሚገባቸው የመፍትሄ አቅጣጫዎች ዙሪያ ከባለድርሻ ሚኒስቴር መስሪያ ቤቶችና ከክልሎች ተወካዮች ጋር መወያየቱን በማህበራዊ ትስስር ገጹ ላይ አስፍሯል። ከዚህ ቀደም ኮሚሽኑ በትግራይ በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች የተቋረጠው የቀድሞ ተዋጊዎች የመበተንና የተድሶ ስልጠና የመስጠት እንዲሁም ከማህበረሰቡ ጋር መልሶ የመቀላቀል ሂደት እንደሚጀመር መናገሩ ይታወሳል። የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመሰረቱን አወጀ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመሰረቱን አስታውቋል። የፈጥኖ ደራሽ ኃይሉ መሪ ሐምዳን ዳጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው ሲሉም ተደምጠዋል። ዳጋሎ ይህንን የተናገሩት የሱዳን ጦርነት ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ ላይ ነው። ሄሜቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የሕግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው ሲሉም ተናግረዋል። አክለውም የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ብለዋል። በተጨማሪም መንግስታቸው በፈጥኖ ደራሽ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረተ ልማቶችን እንደሚያሟላም ተናግረዋል። ሁለት ዓመት በሞላው የሱዳን የእርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ደራሽ ኃይሉ የዘር ማጥፋት ወንጀል በመፈጸም ይወቀሳሉ። ሄሜቲና የሱዳን ጦር መሪ ጀነራል አብድልፈታህ አልቡርሃን ከአውሮፓውያኑ ሚያዚያ 15 ቀን 2023 ጀምሮ ነው በሥልጣን ሽኩቻ ምክንያት ያወጁት ጦርነት 150 ሺህ ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ምክንያት ሆኗል ሲል አልጀዚራ ዘግቧል። ቻይና አዲስ የንግድ ተደራዳሪ ሾመች። ከአሜሪካ ጋር የጠነከረ የንግድ ጦርነት ውስጥ የገባችው ቻይና አዲስ ተደራዳሪ መሾሟ ታውቋል። ቻይና ሊቺያንጋንግ የተባሉትን ዲፕሎማት የሾመች ሲሆን ከአሜሪካ ጋር ለመደራደር የሚችሉ ጠንካራ ሰው እንደሆኑም ተነግሮላቸዋል። ይህ በዓለም የንግድ ድርጅት የቻይና አምባሳደር በመሆን እያገለገሉም ቆይተዋል። ቻይና አዲሱን የሕግ ባለሙያና ዲፕሎማት የሾመችው ዶናልድ ትራምፕ ቻይና ከአሜሪካ ጋር መነጋገር አለባት ባሉ ማግስት ነው። ተሿሚው በቀድሞው የትራምፕ አስተዳደር ዘመን በተመሳሳይ በተፈጠረው የንግድ ውዝግብ ተደራዳሪ እንደነበሩም የሚታወቅ ነው። ሁለቱ የግዙፍ ኢኮኖሚ ባለቤቶች እርስ በርሳቸው ላይ ከፍተኛ የሆነ የታሪፍ ጭማሪ እየጣሉ ነው በመሆኑም የቻይና ኢኮኖሚ በመጪዎቹ ወራቶች ሊቀንስ እንደሚችል የምጣኔ ሀብት ተንታኞች መጠቆማቸውን አሶሽየትድ ፕሬስ ዘግቦታል። ቻይና የአሜሪካንን ታሪፍ በመሸሽ ወደ ውስጥ ገበያዋ፣ ወደ አውሮፓና ደቡባዊ የዓለም ክፍል ትኩረቷን እንደምታደርግ ባለሥልጣኖቿ ሲናገሩም ቆይተዋል። ይሁን እንጂ ከአሜሪካ ገበያ ጋር ሊስተካከል እንደማይችል ሲገለጽ ቆይቷል። ኢራን ዩራኒዬም ማበልጸግ ማቆም አለባት ስትል አሜሪካ ገለጸች። ቴህራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ስትል ዋሽንግተን አሳስባለች። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ኢራን ዩራኒየም በዝቅተኛ ደረጃ ማብላላት ትችላለች ከሚለው የቀድሞ ሀሳባቸው ያፈነገጠ አስተያየት ሰጥተዋል። ኢራን እንዲህ አይነቱ ሀሳብ ላይ የመስማማቷ ነገር አስቸጋሪ በመሆኑ ዊትኮቭ ለሁለተኛ ዙር ድርድር ሳንካ ፈጥረዋል ተብሏል ሲል አልጀዚራ ዘግቧል። ሁለተኛ ዙር ድርድር በሮም ሊደረግ ይችላል ቢባልም አፍራሽ ሀሳቦች ከዋሽንግተን በኩል ወጥተዋል። በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራኑ የውጭ ጉዳይ ሚኒስትር ወደ ሞስኮ በቀናት ውስጥ ይጓዛሉ መባሉን ተከትሎ ልዩ መልእክተኛው የሰጡት መግለጫ መሆኑ ጥያቄ አስነስቷል።